ሰላም ፕሮግራም የተከታታዮች ዛሬም እንደምታዩት የምገኘው እዚሁ ሰንዳፋ ከተማ ላይ ነኝ። ይሄ ወንድማችን የሚደልቡ የሆሊስቲን ፍሪጂያን ወይፈኖችን ገዝቶ እያደለበ ነው። ብዙ ጊዜ በእኛ ሀገር ወንድ ጥጃዎች እንደተወለዱ ወደ ቄራ ወስዶ አሮስቶ ማድረግ ነው። ይሄ ወንድማችን ግን ምንድን ነው በአሁኑ ሰዓት የውጭ ዝርያ ወይፈኖችን ማደለብ በጣም ከሚያዋጡ ስራዎች የመጀመሪያውና ትልቁ ስለሆነ በየቦታው ያሉትና በቤት ውስጥ የሚወለዱትን ጥሩ የፈረንጅ ዝርያ ያላቸውን የሆልስቲን ፍሪጂያኖችን አይሪሾችን እንዲሁም ደግሞ ጀርዚዎችንም በመግዛት እያደለበ ለገበያ ያቀርባል። እንግዲህ ይሄ ስራ ምንድን ነው ትልቁ ነገር፣ አንደኛ እዛ አካባቢ ላይ እንደሱ የወተት እርባታ ያላቸው ገበሬዎች አሉ። ለነዚህ ገበሬዎች እነዚህ ወይፈኖች ለኮርማነት ሲደርሱ በነፃ ለማህበረሰቡ አገልግሎት ይሰጣል። በሁለተኛ ለራሱም ይጠቀማል። በሶስተኛና ዋናው ደግሞ እነዚህ በሬዎች ሰውነታቸው በጣም ግዙፍ ነው። በጣም ረዣዥሞች ናቸው። ጡንቻዎች ጡንቻቸው እነሱ ባደጉ ቁጥር ጡንቻዎቻቸው እያደጉ ከፍተኛ ኪሎ የያዙ የሚወፍሩ በሬዎች ናቸው። እና እነዚሁም ወይፈኖች በየአጭር ጊዜው በተለይ ከልጅነታቸው ከስድስት ወር ጀምሮ የእናቶቻቸው ወተት ወስደው ከጨረሱ በኋላ ለሚቀጥሉት አንድ አመት ከስምንት ወር እስከ ሁለት አመት ተኩል ባለው ጊዜ ውስጥ እነዚህን ወይፈኖች ያደለበ ለከፍተኛ እርድ ለትላልቅ ድርጅቶች ያቀርባል እንግዲህ እነዚህ ወይፈኖች እንደምታያዋቸው ሰውነታቸው ግዙፍ ስለሆነ በትንሽ ሕክምና በቀላሉ ጥሩ ውጤት እንዲያመጡ ያደርጋል። እነዚህ አሁን ብዙ ጊዜ በበዓል አካባቢ ላይ እንደምታያዋቸው በከተማችን ውስጥ ከ300 ሺህ 450 ሺህ የሚሸጡ ወይፈኖች ናቸው። ከአገር በቀል እነዚህ በሬዎች ምን ይለያቸዋል ነው። በአንጻራዊነት ስናያቸው እነዚህ በሬዎች በአብዛኛውን ጊዜ ረዥም ጊዜ በቆዩ ቁጥር የሰውነታቸው የአጥንታቸው ስፋት ትልቅ ስለሆነ ትላልቅ ጡንቻ ይይዛሉ። በሰውነታቸው ልክ ከፍተኛ ኪሎ ነው ያመጣሉ። በቀላሉ ሲታከሙ በቀላሉ ወደ ጤናማ ህይወት ይመለሳሉ። እንዲሁም ደግሞ የነዚህ ስጋቸው በጣም ስስ ነው። ለሰው ልጅ እጅግ በጣም ተስማሚ ነው። ለምንድን ነው ቁጭ ብለው የሚቀለቡ ስለሆኑ፣ በሰውነታቸው ውስጥ ያሉት ፓራሳይቶች፣ በሰውነታቸው ውስጥ ያሉት ተህዋሲያን እንዲወገዱ ከተደረጉ በኋላ ቁጭ ብለው ስለሚቀለቡ ሰውነታቸው ስስ ነው። ስጋቸው በቀላሉ ስናኝከው

ይዋጣል እንደ ጅማት አይደለም፣ አያስቸግርም። ለጥርስ በተለይ ለህፃናት በተለይ ለአቅማቸው ደከም ላለ እንዲሁም ደግሞ ለትላልቅ ስፖርተኞች እጅግ በጣም ጥሩና ጣፋጭ ስጋ አላቸው። እንግዲህ እነዚህ ከደለቡም፣ አንድ ነገር ሳይደልቡም ደግሞ በልጅነት ብንመገባቸው ለተለያዩ አገልግሎት ብንሰጣቸው እጅግ በጣም ተመራጭ ስጋ አላቸው እና እነዚህ ወይፈኖች የመጀመሪያውን ዙር አትሜ በሁለተኛው ዙር ስመጣ ነው። አሁን ከዚህ በኋላ የምታዩዋቸው ደግሞ የመጀመሪያው ዙር ላይ ያላቸው ለውጥ ነው። ለምሳሌ ይሄን ወይፋይ ነን ቆዳው ላይ አንዳንድ ሊዥኖች አሉ። ለምንድን ነው እዛ አካባቢ ላይ ያለው ከፍተኛ የፀሐይ ሙቀት ገላው ላይ መላላጥ ነገር አለው። በተጨማሪም ደግሞ ሰውነቱ በጣም ረዥም ነው ግን ከሳ ያለ ነው። ስለዚህ እነዚህ በሬዎች የውስጥ ጥገኛ ማስወገጃ መድኃኒቶችን ብንሰጣቸው፣ በየጊዜው በየወቅቱ የሚመጡ ክትባቶችን ብንሰጣቸው፣ ገላቸው ላይ ያሉ ቁስሎችን በጊዜ ብናክምላቸው በተለይ በመዥገር ወለድና በእከክ ወይም ደግሞ ሴሮፕተስና ሳርኮፕተስ በምንለው የሜንጅ ዝርያ በብዛት ስለሚጠቁ ቆዳቸው ለተለያየ በሽታ የተጋለጡ ናቸው። በአብዛኛው ጊዜ በተለይ በእንደኛ ሀገር ክትባት ሕክምና ደካማ በሆነበት ሀገር ላይ ቶሎ ለበሽታ ይጋለጣሉ። እኛ ግን ጥሩ ሕክምና ከሰጠናቸው ኢኮኖሚያችንን በቀላሉ ይቀይሩታል። ለአካባቢው ማህበረሰብ በቀላሉ ለዘር አገልግሎት እናውላለን። ብዙ ጊዜ የገጠር አካባቢ ያለው ችግር ምንድን ነው? የሰው ሰራሽ ማዳቀል ችግር አለ። ስለዚህ እነዚህ ጥሩ ዝርያ የሆኑትን በሬዎች ለሰው ሰራሽ ማዳቀል ለአካባቢ ማህበረሰብ ብንጠቀምባቸው ላሞቻችን በጊዜ ዘር ይይዛሉ፣ በጊዜ ይወልዳሉ። እንዲሁም ደግሞ የዘርን ቶሎ ቶሎ የማራባት ይሄ መንግስት የያዛቸው የወተት እርባታ ፕሮጀክቶችን በቀላሉ ማስፈጸም ይቻላል። አልፎ አልፎ ምን ይከሰታል? የዘር የሚሰጡ ባለሙያዎች ከርቀት ቦታ እስኪመጡ ድረስ ላሞች የኮርማ የመያዝ ጊዜያቸው ያልፋል። ዘር ሳይዙ ረዥም ጊዜ ይቆያሉ። ነገር ግን እነዚህም በሬዎች በአካባቢያችን ባቆየናቸው ቁጥር እነሱን ለዘር እንጠቀማለን፣ ለማህበረሰቡ እንተርፋለን። እነ እነዚህ በሬዎችም ደግሞ ጥሩ ገንዘብ እንዲያወጡልን ይሆናል። ለምሳሌ በዓላት መጡ፣ ትንሣኤ መጣ፣ ረመዳን መጣ፣ ገና መጣ ዝግጅቶች ሲኖሩ እነዚህ በሬዎችን ለገበያ ላይ ብናቀርባቸው ከፍተኛ ኪሎ አላቸው። የከፍተኛ ኪሎ መኖር ብቻ ሳይሆን ስጋቸው እጅግ በጣም ጣፋጭ እና ተመራጭ ነው። ይሄ ደግሞ አሁን ደግሞ የምናየው ምንድን ነው ቁጥር አንድ ላይ የመጀመሪያ ጊዜ መጥቼ በነበረበት ወቅት የነበራቸው ፊዚካል ነው ይሄ ገና በመሄድኩኝ ጊዜ ሰውነታቸው በጣም ከስቶ ነበር። እዚህ ሜዳ ላይ ነበር የሚግጡት። ይሄ ወንድማችን የሚያማክረው ሰው እዛ አካባቢ አልነበረም። በዩቱብ ቻናል ካየኝ በኋላ በተደጋጋሚ በመሄድ በሰውነታቸው ውስጥ ያሉትን ትላትሎች ማስወገጃ መድኃኒት ሰጠነው። ገላቸው ላይ የነበሩትን መዥገር ወለድ መድኃኒቶች በመጠቀም በሰውነታቸው ውስጥ ያሉትን ቁንጫዎች፣ መዥገሮች እንዲለቁ አረግን። እንዲሁም ደግሞ እነዚህ በሬዎች እዚህ ሜዳ ላይ ተለቀው ሲበሉ ፌስታል ይበላሉ ላስቲክ ይበላሉ፣ ለተለያየ በሽታ ይጋለጣሉ። ራቅ ብሎ እንደምታዩት ረግረጋማ ቦታ ስለሆነ ይሄ ረግረጋማ ቦታ ዳ ላይ ደግሞ ብዙውን ጊዜ እንደ አለቅት ጉሮሮ ላይ ቁጭ በማለት የእንስሳን ደም የሚመጡ ትሎች አሉ። ለእነሱ የተጋለጡ ናቸው። በተለይ እዚህ አካባቢ ላይ ደግሞ የውሻ የድመት ከፍተኛ ይጸዳዳሉ እዚህ አካባቢ ላይ እንዲሁም ደግሞ ከብቶቹም እዚሁ ሲጸዳዱ፣ ይሄ እበታቸው ላይ ያለው ላርቫ ስቴጅ በቀጥታ እነሱ ግሬ ሲያደርጉ ሳሩን ሲግጡት ተመልሰው ለዛ በሽታ ይጋለጣሉ። ያ በሽታ ደግሞ ሳይክሉን ጠብቆ ወደ ሰው ይተላለፋል። የፓራሳይቶች ላይፍ ሳይክል እንደዚህ ሮቴት እያደረገ ብዙ ጊዜ የተለያዩ ጥሬ ስጋ በመመላበት ወቅት እንደዚህ አይነት ለበሽታ የሚያጋልጡ ተዋሲያን ይኖራሉ። እና እነዚህ ከብቶች ለዛ በሽታ ነፃ እንዲሆኑ ወደ ቤት ውስጥ በማስገባት ቅድም ስናደርግ የነበረውን የህክምና ክትትል ላይ። ስለዚህ እርባታ ስንሰራ ምንድን ነው ከብቶችን ለግጦሽ መልቀቅ ሳይሆን በአንድ ቦታ ላይ ቁጭ እናረጋቸዋለን። በአንድ ቦታ ላይ ቁጭ ስናረጋቸው ቅድም እንዳልኳቸው የተለያየ ነገር ከመብላት ይታገዳሉ። እንዲሁም ደግሞ ሰውነታቸው በአንድ ቦታ ላይ ብዙ እረፍት ይወስዳል። እንስሶች ብዙ እረፍት በወሰዱ ቁጥር የሚያወጡት ኢነርጂ ትንሽ ይሆናል። የሚያወጡት የጉዞ ኢነርጂ ትንሽ በሆነ ቁጥር የሚበሉት ምግብ ወደ ሰውነታቸው እየመጣ ሰውነታቸው በቀላሉ ኪሉ እንዲጨምሩ ይሆናሉ፣ ይወፍራሉ፣ ጤናማም ይሆናሉ። ያንን ስጋ ሰውም ሲመገብ ጣፍጦት ወዶት እንዲሁም ደግሞ ስስ ስጋን በልቶ ደስተኛ ይሆናል ማለት ነው ሰው። ስለዚህ ከብቶችን ስናረባ በእርባታ ውስጥ በአንድ ቦታ ላይ ከልለን ማቆየትና የዛን አካባቢ ንጽህና መጠበቅ እንዲሁም ደግሞ ከድካም መገላገል መቻል አለብን። በተለይ እንደዚህ አይነት ሰፊ ቤታ ላይ ሳሮች በብዛት ስለማይታከሙ ረግራጋማ ቦታ ስለሆኑ ለተለያየ በሽታ እንስሶች በቀላሉ ይጋለጣሉ። እንዲሁም ደግሞ ከፍተኛ የፀሐይ ብርሃን መብዛትም ቅድም እንዳያችሁት ወይፈን ገላቸው ላይ ከፍተኛ ቁስለት ምን ሊኖር ይችላል። እንግዲህ እዚህ ላይ ምን እናያለን? እነዚህን ወይፈኖች ሲያረባ እግረ መንገድም ደግሞ በጎችን ያረባል። እርባታ ማለት በአንድ ቦታ ላይ አንድን እንስሳ ማርባት ብቻ ሳይሆን እንደ አካባቢው፣ እንደ ሁኔታው፣ እንደ ዋጋ ርካሽነት በጎችን እየገዛን በጎች ብዛው እግረ መንገድ እንዲዋለዱ ወይፈኖች የሚበሏቸው አንዳንድ ምግቦች ሲተርፉ ወይፈኖ በጎቹ ፍየሎቹ እየበሉ ውጤታማ መሆን ይቻላል እንግዲህ እዚህ ላይ ምንድን ነው የምናየው እነዚህ ሁላ ወይፈኖች በአንድ ቦታ ላይ ታስረው ሲቆዩ ምን ይሆናሉ ከተለያየ ነገር በእርግጥ ይጠበቃሉ ግን እንስሶችን በለቀቅናቸው ቁጥር ደግሞ ብዙ መንገድ ቢሄዱ ቁጥር ሰውነታቸው ይጎዳል ሳናስበው እዛ አካባቢ ኩሬ ካለ ኩሬ ውሃ ላይ ሄዶ ሲጠጡ ለተለያየ ተቅማጥ ወለድ በሽታ ይጋለጣሉ እንደ ኮሌራ እንደ ኮክሲዶሲስ ሳልሞኔሎሲስ እነዚህ እነዚህ በሙሉ የከብቶቻችንን ህይወት የሚገቱ ከብቶቻችን ረዥም ጊዜ እንዳይኖሩ የሚያደርጉ በሽታዎች ናቸው እና በቀላሉ የከብቶችን ህይወት ለመጠበቅ በአንድ አካባቢ ላይ በአንድ መጠለያ ቤት ላይ ሰብስበን ማስቀመጥና የከብቶቻችንን ደህንነት መጠበቅ፣ እንዲሁም ተምዶ ከብቶች በየጊዜው የሚበሉትን የአመጋገብ ሂደት መከታተልና በየሁለት ወሩ የሰውነታቸው ውስጥ ያሉትን ፓራሳይት ለማስወገድ የሚችሉ መድኃኒቶችን ለከብቶቻችን መስጠት እዚሁ እግረ መንገድ ላይ ደግሞ የተለያዩ ሴት ጥጆችንም ስናገኝ እግረ መንገድ ማሳደግ እርባታችን ሳንፈልገው በቀላሉ ውጤታማ እንዲሆን ያደርጋል። የብዙ ጊዜ የጥጆዎች አካል እንደምታዩት ሆዳቸው ሰፋ ይላል፣ ረዥም ይሆናል፣ ሆዳቸው ትልቅ ይሆናል። ለምንድ ነው? በጨጓራቸው ውስጥ ያሉት ትላትሎች ሰውነታቸውን ስለሚመጧቸው ሆዳቸው ትልቅ ይሆናል፣ ታፋዎቻቸው ቀጫጫ ይሆናሉ። ለዛ ነው። ይሄ የመጀመሪያ ዙር ነው። የመጀመሪያ ይሄ ሁለተኛ ዙሩ ላይ አንደኛ ዙር ነው። እየቀርታ እንደመጣሁኝ ገና እንዲልኩኝ ከወር በኋላ ሁለተኛ ዙሩ ላይ የመጀመሪያው ቀረጻ ላይ ያያችሁ ስለ ሰውነታቸው በጣም ተቀይሯል። እንደዚህ አይነት ህክምና ለገበሬዎች በየቦታው እየዞርን በሰጠን ቁጥር የእንስሳት እርባታ ቁጥራችን ይጨምራል። የበሽታ መተላለፍ ሂደት በጣም ይቀንሳል። እንሰሶች ረዥም ጊዜ መኖር ይችላሉ። ገበሬዎች ደግሞ በእርባታ ውጤታማ ይሆናሉ። የገበሬዎች በእርባታ ውጤታማ መሆን የእኛ የእንስሳት ሐኪሞች ትልቅ ውጤት ነው። ስለዚህ በሬዎቻችንን ምን ማድረግ አለብን? ገበሬዎቻችንን ገበሬዎች እንዲያሳክሙ መቀስቀስ። ገበሬዎች በአካባቢያቸው ክትባት የማያገኙ ከሆነ እግረ መንገድ ስንወጣ በአንድ ማህበረሰብ ላይ የተሰበሰበውን የማህበረሰብ ነፃ የክትባት አገልግሎት መስጠት፣ ነፃ የህክምና አገልግሎት መስጠት፣ ነፃ የምክር አገልግሎት መስጠት። ምን አይነት ስራ ቢሰሩ የተሻሉ ይሆናሉ? እርባታቸውን ዘዴ በዘመናዊ መልኩ እንዲከተሉ፣ አመጋገብ እንዴት መከተል አለባቸው? የውሃ ንጽህና አጠባበቅ እንዴት መሆን አለበት? ከብቶቻቸው ከነሱ ጋር ረዥም ጊዜ እንዲኖሩ ምን አይነት ህክምና መሰጠት አለበት? ክትባት በየስንት ጊዜው በየስድስት ወሩ በየአመቱ ምን ማድረግ አለብን? ጥጆቻቸውና ወይፈኖቻቸው የተሻለና ትልቅ ግዙፍ እንዲሆኑላቸው ምን አይነት ህክምናን መስጠት አለብን እና ተዛማች ነገሮችን በየቦታ ላይ ስንሄድ ለገበሬዎች የምክር አገልግሎት መስጠት፣ የህክምና አገልግሎት መስጠት ማህበረሰብ አቀፍ የጤና የእንስሳት ጤናን አገልግሎት ማስፋፋት የኛ የእንስሳት ሀኪሞች ትልቁ ስራ እንስሳት ህክምና እጅግ በጣም ከባድ የሆነ እንስሶች አይናገሩም። የእንስሶችን አይን፣ የእንስሶችን ምላስ፣ የእንስሶችን ቋንቋ አይቶ እንስሳው ይሄ በሽታ አለበት ብሎ ማከም እጅግ እጅግ በጣም ከባድ የሆነ ስራ። እንስሶች ልናክማቸው ስንሄድ ለሌላ ነገር እነሱ ልንጎዳ ስለሚመስላቸው ብዙ ጊዜ ይማታሉ፣ ይራገጣሉ፣ ይዋጋሉ። ስለዚህ ከፍተኛ ጥንቃቄ ማድረግ አለብን። ይህን ጥንቃቄ አድርገን ነው እንግዲህ የእንስሶችን ህይወት የምንቀይረው ለማለት ፈልጌ ነው። ይህ ፕሮግራም ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። ኃይሉ ነኝ የእንስሳት ሐኪም። መልካም ጊዜ።